የጾም እንግዲህ የጎመን ዝልቦ ነው የምንሰራው። ስራ የከተመቻችሁ ላይ ካርጋችሁ አበረታቱ ስራ የሰዎች ዘንድ እንዲደርስ ማለት ነው። ስለ ሁሉም አመሰግናለሁ። አሁን ወደ ስራው ስንገባ እዚጋ የተወሰነ ጎመን እንዲሁም ደግሞ ቴስቲ ሶያ እና ቀይ ሽንኩርት ነጭ ሽንኩርትና ቃሪያ በመጠቀም ነው የምንሰራው። ጎመኑ ሰፋ ሰፋ የሚለውን ጎመን ነው ይዤ መጣሁት። አሁን በመጀመሪያ ቴስቲ ሶያውን ገንፈል እናደርገዋለን። ከዚያ እዚህ ድስቱ ላይ ሁለት ብርጭቆ የሚያክል ውሃ እናደርግና እናፈለዋለን። ያው እንደዚህ ከፈላልን በኋላ ቴስቲ ሶያውን ጨምረን ትንሽ ነው ገንፈል የምናደርገው። ወደው ስንጨምረው መነፋት ስለሚጀምር ደርሷል ማለት ነው። መንተክተክ አይጠበቅበትም። ያው እንደዚህ ቆንጆ ሆኗል። እሱን ጥልል አድርገን ደግሞ እሱን አስቀምጠን ሌላውን ስራ እንሰራለን። እዚህ ጋ አሁን ጎመናችንን እንቀነጣጥሳለን። ያው እንዳልኳችሁ ሰፋ ሰፋ ያለውን ጎመን ይዤ የመጣሁት በእንደዚህ አይነት መልኩ እንቀነጣጥሰዋለን። የተወሰነ ግንዱንም ደግሞ እንደዚሁ እያደረግኩ ደግሞ እየጨመርኩት ነው ይኸው ሁሉንም እንደዚህ ያደጌ ቀንጣጥሸው ተመልሻለው። እሱን አጥቤ ማጥለያ ላይ አስቀምጬ ከዛ እዚ ጋር ደግሞ የምንሰራበት ብረት ድስት ላይ የተወሰነ ሽንኩርት ጨምሬ እናቁላላለን። ቀይ ሽንኩርት ማለት ነው። እኔ ሁለት ሽንኩርት ነው የጠቀምኩት። አነስ አነስ ያለ ማለት ነው። ትንሽ ውሃውን እስከሚጨርስ ድረስ ብቻውን በደረቁ ቀዩን ሽንኩርት አቁላላሁት እና ከዛ ዘይት ጨመርኩበት። እየከደን እየከደን ትንሽ ሽንኩርቱ ከዘይቱ ጋር እንዲበስልና እንዲቁላላለን እናደርገዋለን። ከዛ ዚ ጋር ነጭ ሽንኩርት ጨመርኩበት። ነጭ ሽንኩርቱ እንደዚህ ከቀይ ሽንኩርቱና ከዘይቱ ጋር ትንሽ እናበስለዋለን። ዛሬ ትንሽ ጉንፋን ይዞኝ ድምፄን ትንሽ ዘጋ ብሏልና በጣም ይቅርታ ካልተሰማችሁ ድምፄ ማለት ነው። ከዛ እዚህ ጋር የገነፈልነውን ቴስቲ ሶያ ጨምረን ከሽንኩርቶቹ ጋርና ከዘይቱ ጋር ትንሽ እናበስለዋለን። ብዙም አናበስለውም፣ ግን ትንሽ ጣዕም እንዲኖረው ከቁሌቱ ጋር ስናደርገው ቆንጆ ጣዕም ይሰጠዋል። ከዛ እዚህ ጋር ትንሽ ኮረሪማ ጨመርኩበት፣ አንድ ሻይ ማንኪያ እንዲሁም አንድ ሻይ ማንኪያ ደግሞ ጨው ጨምሬበታለሁ። ኮረሪማ ስንጨምርበት ለጎመን ቆንጆ ቃና ነው የሚሰጠውና ብዙ ጊዜ ጎመን ስትሰሩ ኮረሪማ ብትጠቀሙበት ቆንጆ ነው። ይህን ያህል ቴስቲ ሶያው ከበሰለልን በኋላ ይኸው ጎመኑን አጥቤው ተመልሻለው እና እሱን ጨምረን ከዛ አንድ ላይ ደግሞ እናበስለዋለን። ጎመኑ ውሃ እንዳይፈጥርባችሁ መጀመሪያ ጥብ አድርጋችሁ ማጥለያ ነገር ላይ ማስቀመጥ ውሃውን በደንብ እንዲያወጣለት ማለት ነው። ከዛ ይኸው እንደዚህ እየከደን እየከደንን በደንብ አድርገን እናበስለዋለን ውሃ እንዳይፈጥርብን እየከፈትን እያማሰልን ቶሎ ቶሎ ውሃውን ማውጣት። እኔ በመሀል በመሀል እየቀመስኩ እንደበሰለ እያየሁት ነው። አሁን ትንሽ ስለሚቀረው ከድኜ ደግሞ የመጨረሻውን አብስዬው እንጨርሳለን ማለት ነው። ይው አሁን ላይ ስመለከተው ቆንጆ ሆኖ ደርሶልናል። ከለሩም ብዙ ስላልቀየረ በጣም ነው ደስ የሚለው እና ሽታውም ያው የኮረሪማው እንዳልኳችሁ ሽታ፣ የነጭ ሽንኩርት፣ የሁሉም ሽታ በጣም ቆንጆ ነው ጣዕሙን የሚያደርገው ከዛ ቃሪያ እንጨምርበትና የተወሰነ ቃሪያ እንጨርሳለን። ይኸው እንደዚህ እንግዲህ ቆንጆ ሆኖ ደርሶልናል። አሁን ደግሞ በቃ ላይ አድርጌ ደግሞ አቅርቢው ደግሞ ይዤው እመጣለሁ። ይኸው እንደዚህ ሸክላ ሳህን አምጥቻለሁ። ሸክላ ሳህን እንትን ማቅረቢያ እሱ ላይ አድርገን ደግሞ እናቀርበዋለን ማለት ነው። በጣም የሚጣፍጥ በእውነት ቃናው፣ ሽታው ራሱ ልዩ ነው እና እስቲ ሞክሩ፣ ስትሞክሩት ነው የምታውቁትና በጣም ቆንጆ ነው። እስካሁን ከእኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በእውነት እንደዚህ የሚያምር ቆንጆ የጾም እንግዲህ ዝልቦ ሰርተናል ዛሬ። ስራዬ ከተመቻችሁ ላይክ አድርጋችሁ አበረታቱኝ። ስለ ሁሉም አመሰግናለሁ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻዎ